እንደ እህታችን ከመደንገጣችሁ በፊት እባካችሁ መዳም ቤት ያላችሁ እህቶችን ጥንቃቄ ይስጥልኝ ውድ የተከበራችሁ የሻዋሌ ቲቪ ቤተሰቦች፣ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሰላማችሁ በያላችሁበት ቦታ ይብዛልኝ። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። የዛሬ ቪዲዮ ያው ሁላችንም እንደዚህ አይነት ነገር የሚያጋጥመን ነው እና ከራሴ እኔም ስላጋጠመኝ ማለት ነው እና አንዷታችን መዳም ቤት እየሰራች ያው ስልክ ይዛ እያጸዳች እያለች ያው መዳሟ ዋላ ላይ ብቅ አለችበት እና እንዴት እንደደነገጠች አይታችኋል። ማለት ነው እና የዚህ አይነት ድርጊት ወይም እንደዚህ መዳሞች እያስደነገጡን ስልክ ይዘን በቃ የምንጥልበት፣ አንዳንድ ጊዜም የትም የት እንዳረፈ እንኳን አናውቅም፣ እንኳን የምንወረውርበትም ጊዜ አለ። እና እህቶች የምልላችሁ ነው እንደዚህ አይነት ነገር ከምትደነግጡ አሰሪዎቻችሁ ስልክ እንዳትይዙ የማይፈቅዱላችሁ ሲጀመር አረቦች እንዳለ እኛ ሰራተኞች ስልክ እንድንስ ፍቃደኛ አይሆንም። ምክንያቱም አንደኛ እኛ ምንማግጣለን፣ ስልክ በጣም ነው የሚያማግጠው፣ በስራ ሰአታችን ላይ እንድንማግጥ ያደርገና እኔ እውነቱ ልንገራችሁ፣ እኔ ስልክ ይዤ መስራት አልችልም። በጣም ነው የምማግጠው። በቃ ስልኬን በስራ ሰአቴ ስልኬን ክላሴ ቁጭ አድርጌ ወደ ስራ ይወጣለን። በቃ ስሬን ቶሎ ቶሎ ቶሎ ቶሎ ስሬን ጨርሼ ከዛ ለስልክ ወይም ቤተሰብ የማወራበት በእረፍት ሰዓቴ ስልክ ያን ይዛለው ማለት ነው። አሁን ምሳሌ ሴትዮ ከቤት ስወጣ ስልክ ይዤ ተሆነ ልክ እሷ ሴትዮዋ ያለችበት ባለ ሰዓት ሁለት ሰዓት የምጨርሰው ስራ አራት ሰዓት ይወስድብኛል ማለት ነው። ምክንያቱም ትኩረት ይሄ እንደዚ አንዱን ስታ አንዱን አንዱን ስታው አንዱን ስትሉ ትማግጣላችሁ እና በዛ አጋጣሚ ስለምማግጥ። በሁለት ሰዓት የምሰራው ስራ አራት ሰዓት ሄዳ ማለት ነው። ሴትዮ ከቤት ውስጥ ስወጣ ማለት ነው። ቤት ውስጥ ስትሆን በቃ ስልክም ትኩረት አላረግም፣ ስለማላወራም ብዙም ደስተኛ ስለማትሆን ሴትዮ ግን እረፍት ካለኝ ስራ ከጨረስኩኝ አያገባትም። ስራ ከጨረስኩ ስሬን ጨርሼ ቁጭ ብዬ እንደዚህ እንኳን ቪዲዮ የምሰራው ስራ ጨርሼ መኝታ ክላሴ ገብቼ ነው ቪዲዮ የምሰራው ራሱ ማለት ነው። እና በዚህ ባላችሁ ትርፍ ሰዓት ለምሳሌ ትምህርት የምታዳምጡ ከሆነ፣ የተለያዩ መረጃዎችን የምሰሙ ከሆነ ልክ በላችሁ በረፍት ሰዓት መኝታ ክላሳችሁ ገብታችሁ እንትን ማለት መስማት እናንተ ራሱ አሚሯችሁ ይረበሻል። ልክ ሙሉ ሰዓት ስልክ ላይ እንትን ትኩረት ካረጋችሁ በጣም የምትጨናነቁት፣ እና ሰዓት መውሰን አለባችሁ። እንደ ተምት ደነግጡ ድንገት ሊያችሁ ላይ ብቅ ብለው ድንግትግጥ ከምትሉ አንድ አብዛኞቻችን በሽተኛ ምን ሆነው እንደት ታውቃላችሁ። በእንደዚ በእንደዚህ አይነት ነገር ነው አሰሪዎቻችን በሆነ በአጋጣሚ እናንተ ባላሰባችሁት ነገር ሊያችን ላይ ብቅ ሲሉ ትደነግጣላችሁ። በቃ እናንተ ባላሰባችሁት እናንተ ባላወቃችሁት ነገር ማለት ነው። እና በእንደዚህ አይነት ነገሮች መወሰን አለባችሁ፣ ልክ የምተኙበትን ሰዓት እንትንም ወደ ሶሻል ሚዲያ የምትሰሩ ከሆነ ሶሻል ሚዲያ ቪዲዮዎችን፣ እንትኖችን ሶሻል ሚዲያሎች ነው ትኩረት የምታደርጉበትን ነገር ልክ ሰዓት መወሰን አለባችሁ። ሙሉ ሰዓት ደግሞ የረፍት ሰዓት ከሌላችሁ የረፍት ሰዓት እንዲሰጣችሁ ስልክ የምታወሩበት ነገር እንዲሰጣችሁ ማድረግ። አሁን አብዛኞቻችን ስልክ ማስለመድ አለብን ስልክ ማስለመድ አለብን እንላለን፣ ግን ያ እራሳችን ነው የሚጎዳን። እውነት ሙሉ ሰዓት ስልክ ላይ ትኩረት ስናደርግ፣ እኛ አቴንሽናችን ራሱ ከራሳችን ጋር አይሆንም። የተለያየ ነገር መረጃ፣ የተለያዩ ጥሩ፣ እኛን የሚገነቡ ነገር የተለያዩ ትምህርቶችን እያዳመጥን ከሆነ ኦኬ ትክክል። ይቻሁን ልጅቷ አሁን የሆነ ላይቭ ላይ እየሰማች ነው፣ እንግዲህ ብቅ ያለችባት ማለት ነው። እና በእንደዚህ አይነት አጋጣሚዎች ራሳችሁን እንትን ማለት አለባችሁ፣ ራሳችሁን ማስከበር አለባችሁ። ራሳችሁን ችግር ላይ በሽታ ላይ ከመውደቃችሁበት በፊት ትኩረታችሁን ስልክ ላይ ትታረቁ፣ ራሳችሁን ትጎዳላችሁ። አብዛኞቹ አሰሪዎች ለምን መሰላችሁ ስልክ የማይገዙት፣ ምሳሌውን እኔ ዝ ቤት ብሆን ከእኔ አሁን ስልክ ላይ ሁል ጊዜ ስልክ ስልክ ስልክ ከሆን ያችን ሁለት ዓመት እንኳን ጨረሽ ወደ ሀገር ብገባ፣ ሌላ ሰራተኛ ስትመጣ ስልክ አይገዙም። እኔ ከዚ እኔ አንድ አመት ምናም ከአንድ አመት በኋላ ነው ስልክ ያስኩትኝ ማለት ነው። ከመጣው ከአንድ አመት በኋላ ነው ስልክ ያያዛለ ስልክ ይዘው ያወራሉ፣ ይማግጣሉ፣ ምናም ወሬ ስለሚሰሙ ከዛ ስልክ አንድ አመት ቆይቼ ነው በግድል ያው የተገዛልኝ ማለት ነው። ከዛ ነው ወዲህ ያው እንደፈለግኩኝ አደርቃለሁ። ግን ሆኖም ደግሞ እንዳልኳቸው በስራ ወቅቴ ስራ ነው በቃ። ምክንያቱም እነሱ ያው እኛ የመጣ ነው ዝህ ለስራ። ሆኖም ደግሞ ጊዜ ሊኖረንም ይገባልም ስልክ የምናወራበት ፋሚሊ የምናወራበት። ለቤተሰብ ደግሞ ከሆነ ቤተሰብ ከሆነ ደግሞ ከዚህ ሰዓት እስከዚህ ሰዓት አደውሉልኝ በዛ ስለማይመቼ ብላችሁ ማሳወቅ ትችላላችሁ። ከዛ ጊዜያችሁን ማመቻቸት አለባችሁ። ከዛ እናንተም ጭንቀት ላይ አትወርቁም፣ ድንጋጤማ ላይ አትወርቁም። እንደዛ ስለሆነ እናንተን የሚጠሏችሁ አንዳንዱ አሰሪዎች የሚጠሏቸው እንደሆነ ታውቃላችሁ። ትኩረታችሁን ስልክ ላይ ስልክ እኮ እውነት ራሱ ምግብ ራሱ እንዳ- እውነት አንድ ልጅ ብላለች፣ ሲስተሬ ማለት ነው ሂዳ ጎረቤት እና የእኔ ሲስተር አሁን ገና ስልክ አልያዘችም ማለት ነው። እና እህቴ ስልክ አሁን አትያዥ፣ ስልክ ተያዘሽ መግባት ወይም እኔ ሴትዮ በፊት ስልክ ባልያዙ ሰዓት ማስበው በቃ ከዚህ ሰዓት እስከዛ ጽዳቴን ሰርቼ ከዛ ለራሴ የሚሆን ምግብ ሰርቼ በልቼ ብዬ የተለያዩ ምግቦችን ሰርቼ በላለሁ፣ ራሴን እጠብቃለሁ፣ ራሴን እንከባከባለሁ። አሁን ግን ስልክ ከያዙ ወዲ ራሴን አልንከባከብ፣ ምግብ አልበላ፣ ሴትዩ እንኳን ወጣችል ብዬ ቲክቶክ ላይ አፍጥጭ ነው ሰዓቴን የማሳልፈው። ስለዚህ ስልክ ከያዙሽ ትከሻለሽ፣ ራስሽን አጠብቂ ማለችኝ እያለች ሲስተር እየነገረች ነበር። በጣም አበላሽ ነገር ነው። ሁላችንንም የሚያበላሽ ጠቃሚም ነው፣ ጎጅም ነው። ጥቅምም ጎጅም ነው። ሁለቱም ነው፣ ስልክ ማለት ነው። ምክንያቱም እዚህ ከሆነን የተለያዩ ነገሮችን እስከ ቤተሰብ ድረስ የምናጣለው። ይሄ ሁሉ ህዝብ ሀገራችን ሰላም ያጣው በቴክኖሎጂ ነው እና ቴክኖሎጂ እራሳችንን እያዞረው ያለበት ሰዓት ነው እና እህቶቼ ጥንቃቄ አድርጉ። እንደዚህ ድንግጥ ከምትሉ በሰው ቤት በቃ በሰው ሀገር ድንገት ድንግጥ ስትሉ በሽታ ነው የምወርቁት። አብዛኛው እህቶቻችን በሽታ ላይ ወርቀው ራሳቸውን ስተው የምናያቸው እኮ በእንደዘዛ አይነት ድርጊቶች ነው። ስለዚህ ሰዓታችሁ መወሰን አለባችሁ ራሳችሁን በሽታ ላይ ከመጣላችሁ በፊት ከዚ ሰዓት እስከ ሰዓት በእርግጥ ይቺ ሴትዮዋን በመስተ መጨረሻ ቀለደችባት ግን በመጀመሪያው ው ደንግጣለች ልጅቷ እና በጣም ከባድ ነው እንደዚ አይነት የው ሁላችሁም እንደዚህ አይነት ገጠመኞች ሊኖራችሁ ይችላል እና ስልክ የምትይዙበትን ነገር አመቻችሁ የራሳቸው ጉዳይ ምናምን ብላችሁ ምክንያቱም የራሳቸው ጉዳይ ብለንማ ከሆነ ለምን መጣን ከሀገራችን እኛ ለስራችን እነሱ ደግሞ ከፍለውን እስከሆነ ድረስ በቃ ግን ያው ማስለመድ ያለብን ስንል እረፍት የምንወስድበትን ሰዓት እረፍት በቃ ማስለመድ ያለብን፣ አዲስ በቃ ወደ አረብ ሀገር እንደመጣን ስራችንን ሰርተን ቢያንስ አንድ ሰዓት እረፍት መውሰድ እንዳለብን ማስለመድ። ሁሉን ደቂቃችን ሁሉን ያለውን ስራ ትኩረት ለእነሱ ስራ ስራ ስላየት እናደርግ። እነሱ እረፍት እንኳን ውሰዱ የማይሉ ናቸው አረቦች፣ አንዳንዶቹ ማለት ነው እና እናንተ ድርጊቶችን ሁሉ በስነስርዓት በስነስርዓት በምድብ ማስቀመጥ አለባቸው ማለት ነው። እና ውድ ቤተሰቦቼ ቪዲዮን ከወደዳችሁት ለብዙዎች እንዲደርስ ላይክ ሽር አድርጉልኝ። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ወዳችኋለሁ፣ አከብራችኋለሁ። ላይክ ሸር ስለምታደርጉኝ ማለት ነው። በአዲስ ቪዲዮ እስከምንገናኝ ባይ ባይ። ወዳችኋለሁ። ባይ ባይ።